አንተ ጉቦ የተጠላ ነው ትላለህ፣ አንተ ጉቦ ትበላለህ። አትስረቁ ትላለህ፣ አንተ ትሰርቃለህ። በተለየ የቤተ ክርስቲያን አገልጋዮች ነፃነትን በነፃነት በእውነት ለመጓዝ ምኑን ነው የምናስተምረው? መጥፎ አርአያ፣ መጥፎ ምሳሌ ከሆነ ይመጣ የነበረው ገንዘብ ከቅዱሱ ክርስቲያን ነው የምንመራው። ቅዱስ ከሆነ እንዴት መሪዎቹ የቅድስና ህይወት ተለያቸው? እንዴት አምናሞቹ አባታችን አቡነ ሳዊሮስ የዘመኑ አርበኛ የኢትዮጵያ አልፎ የአፍሪካም የዓለም ኮከብ ናቸው። ደግሞ ዛሬ ለእስራኤል ለመዳን ዓለምን ቀዶ በማህበራዊ ሚዲያ አስተላልፈው በአምሳለ ታቦት እየተሸከመ የቀለደው እንደገና የመስቀል በዓል የጣዖት በዓል ነው ያለው 24 ሰዓት ሳይሞላ በሕግ ቁጥጥር ስር አድርገና የብቻ አይደል። ሰላም ውድ ንጋት ኮከብ ሚዲያ ቤተሰቦች እንዴት ናችሁ? የእግዚአብሔር ጸጋ ከሁላችን ጋር ይሁን። ሰሞኑን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አጠቃላይ ዓለም አቀፍ የሰበካ መንፈሳዊ ጉባኤን አስመልክቶ በስብሰባ ላይ እየተነሱ ያሉ ጉዳዮችንና እየተሰነዘሩ ያሉ ትችቶችን በተመለከተ ብዙ ሀሳቦች ከግራም ከቀኝም እየተነሱ ይገኛሉ። ይህን በተመለከተ ብፁዕ አቡነ ኤልያስ በዚህ ሰበካ መንፈሳዊ ጉባኤ ላይ ያስተላለፉት መልእክት ትክክለኛና ወቅታዊ የቤተክርስቲያኒቱን ችግር የሚመለከት እንደሆነ እየተነገረ ይገኛል። ከዚሁ ጋር ተያይዞ ደግሞ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆነው የተመደቡት ብፁዕ አቡነ ሳዊሮስን የተመለከተ እየተነሱ ያሉ ጉዳዮች አሁንም ነገሮች እየለዩላቸው እንዳልሆነ የሚያመላክቱ ነገሮችን እየተመለከትንና ያስተዋልን እንገኛለን። በጉባኤ ላይ የነበረው ሂደትና ቤተክርስቲያን አሁን ያለችበትን ችግር ምን ይመስላል፣ መድረክ ላይ የሚነገረውና መሬት ላይ ያለው እውነታ ይጣጣማሉ የሚሉት ጉዳዮች፣ ቤተክርስቲያናችንን ለትዝብት የዳረጉ ጉዳዮችን ከዚህ ስብሰባ ቦታ ላይ እየተመለከትን እንገኛለን። ይህንና ሌሎች መረጃዎችን በዛሬው ዝግጅት ይዤላችሁ ቀርብ ያለው ለዚህ ቻናል አዲስ የሆናችሁ፣ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ እና ሼር ያደረጋችሁ፣ አብራችሁኝ እንድትቆዩ የምጋበዛችሁ ሙሉጌታ ስዩም ነኝ። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን በነዚህ በእነዚህ ባለፉት አራትና አምስት ዓመታት በታሪኳ እጅግ በጣም ከባድ የሆኑን መከራና ፈተናን እየተቀበለችና እያስተናገደች ትገኛለች። የአብያተ ክርስቲያናት መቃጠል፣ የክርስቲያኖች መሳደድ እንዲሁም ደግሞ ብዙ ኦርቶዶክሳውያን ግራ በሚያጋቡ የጎዳና ላይ ስብከቶች እየተናወጡ እየፈለሱ ባለበት ሁኔታ ላይ ሁሌ በዓመት ሁለት ጊዜ የሚካሄደው የቅዱስ ሲኖዶስ ጠቅላላ ጉባኤና የሰበካ መንፈሳዊ ጉባኤ በተመለከተ በዚህ የስብሰባ ቦታ ላይ የሚነሱ ችግሮች የቤተ ክርስቲያኒቱን መዋቅራዊ ችግር የሚፈታ የህዝበ ክርስቲያኑን ጥያቄ ደግሞ የሚመልስ አይደለም። ብዙ ጊዜ የተመለከትነው ያደመጠነው ነገር ነው። ልክ እንደ መንግስት፣ የገቢዎች ጽህፈት ቤት ገቢ ምን ያክል ተሰበሰበ፣ ምን ያክል ለጠቅላይ ቤተ ክህነት ገባ፣ ምን ያክል የቤተ ክርስቲያኒቱ ተቀማጭና ተንቀሳቃሽ ሀብት ገንዘብ አለ የሚለው ጉዳይ ካልሆን በስተቀር ምን ያክል ነፍሳቶችን አተረፍን፣ ምን ያክል ሰዎች ወደ ቤተ ክርስቲያኒቱ መጡ የሚለው ነገር በቁጥር በዳታ የተደገፈ ግምገማና መረጃ አይደለም የቀርብበት ያለ ጉዳይ። ይህም ችግር መሬት ላይ ያለውን ነገር ያልተረዳ የህዝበ ክርስቲያኑን ችግር ያልፈታ ቤተ ክርስቲያኒቱ ወደፊት እንዳትሻገር ከፊቷ የቆመውን ጋሪጣን እንድትሻገርና እንድታልፍ የሚያደርግ ባለመሆኑ በተለምዶ ጉባኤ ተደርጓል፣ ጉባኤው ነበር የሚለውን ነገር የስሙላ ነገር ለማካሄድ ካልሆነ በስተቀር ላይ ሁሌ ተመሳሳይና አንድ አይነት ነገሮች ነው በዚህ መድረክ ላይ እየተመለከትን ያለ ነው። ይህም ተመሳሳይ ነገር መፍትሄ የማያመጣ ነገር መሆኑን የምንመለከተው በቤተ ክርስቲያናችን ላይ ይመጣ ያለው መከራፈት ፍጥና ጥቃት እንደቀጠሉ ብቻ ሳይሆን እየተባባሱ የመጡበት ሁኔታ ስንመለከት የቤተ ክርስቲያኒቱ መዋቅር ምንም ነገር ተጽዕኖ መፍጠርና ቤተ ክርስቲያኒቱ ሊታደግና ሊጠብቅ እንዳልቻለ እያየንና እየተመለከትን ያለንበት ሁኔታ ያለው ይህንን ጉዳይ በተመለከተ ነው። እንግዲህ ብፁ አቡነ ኤልያስ በረከታቸው ይድረሰን በዚህ ጉባኤ ላይ ያነሱትና የተናገሩት ጉዳይ ትክክለኛ እውነታ ወቅታዊ ቤተክርስቲያናችንን ችግር የሚመለከት ጉዳይ አድርገው አንስተው አስተምሮታል። በዚህ ጉዳይ ላይ ደግሞ ሁሉም እንደተለመደው ከየሀገረ ስብከቱ በሚመጣበት ሰዓት ላይ ሪፖርታቸውን ይዘው ቀርበው ግን በተለመደው ትሬንድ ጉባኤው እየቀጠለ ባለበት ሰዓት ላይ ነው እሳቸው ይህንን አስደማሚ የቤተክርስቲያኒቱን ችግር የሆነውን ጉዳይ አንስተው፣ ይህን ነገር ካልፈታን፣ ይህን ነገር ካላስተካከልን እንዲሁ ሆነን እንዴት እንቀጥላለን በማለት የተናገሩትና የሰጡት ትምህርት እጅግ በጣም ብዙዎችን ያስገረመ እውነታውንም የተገለጠ በመሆኑ ብዙዎች እየተነጋገሩበት ያለው ጉዳይ ነው። እስኪ የብፁዕ አቡነ ኤልያስን ንግግርና ትምህርትን አድመጠን እንመለስ። አትስረቁ ትላለህ፣ አንተ ትሰርቃለህ። አንተ ጉቦ የተጠላ ነው ትላለህ፣ አንተ ጉቦ ትበላለህ። ይህ ነው ብፁዕ ቅዱስ አባታችን አሞዝ እውነትን ጠላችኋት ጉቦ ትበላላችሁ። ያ ባልተገባ በተጠረበ ድንጋይ ቤት ትሰራላችሁ፣ ሌዎች ናችሁ ሲለን ያም በዚያን ዘመን ይህን የተናገረው ለዚያ ለአመፀኞቹ ሲሆን አሁንም እኛም እንደዚያው አመፀኞች ሁነን ምናምንቴዎች ሁነን መጥፎ ወሬ የሚሰማብን በተለየ የቤተ ክርስቲያን አገልጋዮች ነፃነትን በነፃነት በእውነት ለመጓዝ ምኑን ነው የምናስተምረው? መጥፎ አርአያ መጥፎ ምሳሌ ከሆነ ሕጉ ቅዱስ፣ የቤተ ክርስቲያኒቱ መስራች ቅዱስ፣ አማኞቹ ቅዱሳን ይመስክር። ይህ አደባባይ ቅድም በዚህ ሳምንት ከየክልሉ ይመጣ የነበረ ገንዘብ በመከራው ዘመን ይመጣ የነበረው ገንዘብ ከቅዱሱ ክርስቲያን ነው እምንመራው። ቅዱስ ከሆነ እንዴት መሪዎቹ የቅድስና ሕይወት ተለያቸው? እንዴት? መልካም። እንግዲህ የብፁዕ አቡነ ኤልያስ በረከታቸው ይድረሰን ይደርብን። እንግዲህ ይህንን ችግር አይቶና ነቅሶ ቤተ ክርስቲያናችን ላይ ያለውን የአሰራር የአስተዳደር ችግር መፍትሄ ካልተሰጠው በስተቀር የተሞጋገሱ የተወዳደሱ ይህን ያክል አስገባን ይህን ያክል ሰራን የሚለው ነገር ቤተ ክርስቲያኒቱን የሚያሻገር ባለመሆኑ አባቶች፣ በየደረጃ ያሉ አገልጋዮች ይህንን ቀደም ብለው ሊያስቡበት ይገባል ማለት ነው። ሌላው አሁንም በዚሁ በማህበራዊ ሚዲያ መነጋገሪያ የሆነው የብፁ አቡነ ሳዊሮስ ጉዳይ ነው። እንግዲህ ብፁ አቡነ ሳዊሮስ ከጥቂት ዓመታት በፊት በኦሮሚያ ቤተ ክህነትን ቅዱስ ሲኖዶስ ብለው የመሰረቱት አደረጃጀትና ስርዓት ቤተ ክርስቲያናችን ላይ እጅግ በጣም ከባድ ጠባሳን ጥሎ ያለፈ ነው። ቢሆንም ዛሬ እሳቸው በዚህ ቤተ ክርስቲያኒቱ ውስጥ የጠቅላይ ቤተ ክህነቷና ስራ ማስኪያቸው ነው ተመድበው የሰሩ እያገለግሉ ይገኛል። ቢሆንም ባሉበት በዚህ ሸገር ሲቲ ከተማ ሀገረ ስብከት ላይ እንግዲህ የፉክክር ከሚመስል ነገር ካልሆነ በስተቀር የወጡበትን ማህበረሰብ ከፍ ከፍ አድርጎ ለማጉላት ካልሆነ በስተቀር ላይ አቡነ ሳዊሮስ ከኢትዮጵያ አልፎ ለአፍሪካ ለአውሮፓ ይበቃሉ የሚል ነገር እንዲህ ያለ የሽንገላ ሙገሳ እንዲህ ያለ የተጀቧቦነ የተሸፋፈነ የወዳሴ ቃላት ለማንም አይጠቅምም። ቤተ ክርስቲያናችን እንዳትራመድና ልጆቿም ደግሞ በርትተው ጠንክሮ ከአባቶች ጎን እንዳይቆሙ እያደረገ ያለው መሬት ጋር ካለው ቤተ ክርስቲያኒቱ ካለችበት ሁኔታ ጋር የማይስማማ የማይታረቅ የሽንገላ፣ የውዳሴ፣ የሙገሳ እንዲህ በአውደ ምርት ላይ የሚሰጡ ነገሮች ናቸው ዋጋ እያስከፈሉን ያሉት። እስኪ በአውደ ምርት ላይ ያተላለፈው ምልክት ተከታተሉት።

የትኛው አባት ነው ዛሬ ቤተ ክርስቲያናችን ስትቃጠል አብያተ ክርስቲያናት መከራ ሲቀበሉ ኦርቶዶክሳውያን በያሉበት ስፍራና ቦታ ሲሳደዱ በመዋቅርም በግልም በቡድንም መከራና ጥቃት ሲደርስባቸው አብያተ ክርስቲያናት በዚያው በአዲስ አበባ ዙሪያ እንኳን ከዙቋላ ጀምሮ ብዙ መከራና ፈተና በመነኮሳት ላይ ሲመጣ ሁሉም እኮ ባላይ ባልሰማ ነው ይህንን ጉዳይ እያለፉት ያለው። አሁን በቅርብ ጊዜ ወደፊት እንዲህ ያሉ ጉዳዮችን በይፋ በአውደ ምሕረት እየተናገሩ አቋማቸውን ሀሳባቸውን ሲያስተላልፉ የምንሰማቸው የባህር ዳር ፍቅር ስብከት ብፁዕ አቡነ አብርሃም ብቻ ናቸው። እንግዲህ እንዲህ ያሉ ሀሳቦችን ከሳቸው አንደበት እየሰማን ያለ ነው። ሌላው ግን በሀገሪቱ ላይ በረከት ይወረዳ ሀገራችን ምንም ነገር ኮሽታ የሌለባት ማረና ወተት የምታፈሰውን ከናአን እስክትመልስል ድረስ እየሳሏት እያሞገሰዋት ባሉበት ሁኔታ ላይ ኦርቶዶክሳዊ ያላ የሚመጣውን የመዋቅር ጥቃትን ማንም ሊናገር ባልቻለበት ነገር ላይ እንዲህ በየአውደ ምህረቱ የሚሰጡ የሽንገላ ውዳሴ ነገሮች በጣም የሚያስተዛዝቡ ነገሮች ናቸው የጠንካሮ አባት የሰላም አባት ሰላም ወዳዱ ከመንግስትና ከህዝብ ጋር ተጣብቀው የሚሰሩ እሳቸው ባይኖሩ ኖሮ እንዲህ አይሰራም እንትሳቸው እንዲህ ያለ ነገር አሁን ዋጋ አስከፍሎናል ዋጋንና በረከትን የሚሰጠው እግዚአብሔር ነው። ስራን የሚያውቀው እግዚአብሔር ነው። እኛ ወደ ምህረት ላይ ስላስጭበጭበን ስላሞገስን፣ እልል ስላስባል ቤተ ክርስቲያናችንን ችግር ልንፈታና ልንቀርፍ አንችልም። ሌላው ከተመለከትኳቸውና ካየኋቸው እጅግ በጣም በዚህ የሰበካ አጠቃላይ መንፈሳዊ ጉባኤ ላይ ቤተ ክርስቲያን ልትነጋገርበት የሚገባው ዋነኛውና አበይቱ ጉዳይ ሊሆን የሚገባው የቤተ ክርስቲያንን ክብርና መብትን ያስጠበቀ አገልግሎት ምን ተሰራ፣ ምን ተደረገ፣ ኦርቶዶክሳውያን በእምነታቸው እንዲጸኑ የማያምኑትን ደግሞ ሰዎች ወደዚች ቤት እንዲመጡ በማድረ ጉዳይ ምን ተሰራ የሚለው ጉዳይ ይህ ነበር መነጋገር የሚገባለ። የአገልግሎታችን ማዕከል ሊሆን የሚገባው ነፍሳትን በመማረክ ያሉትን በማጽናት በኩል የተሰራውን ጉዳይ ይህን ነበር መነጋገርና መገማገም የሚያስፈልገው። ግን በዚህ ጉባኤ ላይ እስካሁን ድረስ ያየሁት የወላይታ ሀገረ ስብከት የቤተ ክርስቲያኒቱን መብትና ክብር በማስጠበቅ በኩል ቤተ ክርስቲያን ላይ ነቀፋ ትችትን ሲሰነዝሩ አንዳንድ ሰዎች በማህበራዊ ሚዲያ ላይ ስዕላትን እየቀደዱ በታቦት ላይ ሲሳለቁ የነበሩትን ሰዎች ህግና ስርዓትን ተከትሎ እንዴት አድርገው እንዳስተካክሉት የወላይታ ሀገረ ስብከት ያቀረበው ነገር እጅግ በጣም አስተማሪ በመሆኑ ይህን ጉዳይ ነው እንጂ መነጋገር የሚገባው ሌላ ሌላ የሚባለው ነገር የትም አላደረሰንም አይተነዋል እስኪ የወላይታ ሀገረ ስብከት ያቀረበውን ነገር ሪፖርት እናድምጠው ስዕለ መድኃኔዓለምን በማህበራዊ ሚዲያ አስተላልፈው በአምሳለ ታቦት እየተሸከመ የቀለደውን እንደገና የመስቀል በዓል የጣዖት በዓል ነው ያለውን ሀያ አራት ሰዓት ሳይሞላ በህግ ቁጥጥር ስር አድርገናል። ይሄ ብቻ አይደለም። በአንደኛው ግለሰብ ላይ በታቦቱ ላይ በቀለደው ላይ አንድ ዓመት ከአራት ወር ተፈርዶበታል። የሚዲያ አገልግሎት እጨጌ ያው ላይ ሀገር ስብከት ሚዲያ ተቋቁሟል። እንግዲህ እጨጌ የሚለው ቃል መቼም ያው ግሪክኛ አይደለም ወይም ደግሞ ግዕዝ አይደለም ወላይተኛ ነው የሚባለው። ከዚሁ ጋር ተያይዞ የጋምቤላ ሀገረ ስብከት በዚህ አጠቃላይ መንፈሳዊ ጉባኤ ላይ ያቀረቡት ሪፖርት አሁንም እንደተመለከት ነው። የዚህ ከውዳሴ ጋር ከገቢ ጋር ከገንዘብ ጋር ምናምን ነገር አይደል የሚያቀርቡት። ምን ያክል ነፍሳቶች ዳኑ፣ ምን ያክል ነፍሳቶች ወደ ቤተ ክርስቲያን ተጨመሩ የሚለውን የሪፖርታቸው አካልና ማዕከል ያደረጉት በዚህ ጉዳይ ላይ ነው። ስለዚህ እሳቸው የጋምቤላ ሀገረ ስብከት የአካባቢው ተወላጅ ናቸው። እንደምንመለከታቸው ይህንን ጉዳይ በጠቅላላ መንፈሳዊ ጉባኤ ላይ እንዲህ ብትንትና ደጉ ማቅረባቸው ሌሎች የሀገረ ስብከቶች መማር የሚገባቸው የሪፖርት አቀራረብ ይህ መሆን እንዳለበት የተረዳንበትና ያየንበት አጋጣሚ ነው። እንግዲህ የጋምቤላን እንደ ምሳሌና እንደ አብነት አነሳን እንጂ ሌሎችም ሀገረ ስብከት በአቅማቸው በተቻላቸው ጥረት እንዲያሉ የነፍሳትን አገልግሎት ሪፖርት አድርጎ በማቅረብና ይህን መሰረትና ማዕከል ያደረገ ሪፖርት እንዳቀረበውም ሰምተናል ማለት ነው። እስኪ የጋምቤላ ሀገረ ስብከት ያቀረበውን ሪፖርት ከብዙ በጥቂቱ ተከታትለን እንመለስ። አስር ነብታት ከመጃም 30 በአጠቃላይ 423 ነፍሳት ወደ እናት ቅዱስ ቤተክርስቲያን ክርስቲያን ተመልሰው በብፁዕ አቡነ ሩፋኤል ልጅ ተጠምቆ የስላሴ ልጅነት አገኝተዋል። እንኳን ደስ አላችሁ። በእውነት ጥሩ አባት አለን፣ ጥሩ አባት አለን። የእኛ ስራ እንግዲህ አዲስ ገቢ እናደርጋለን ብለን ሰው ነው ገቢ የምናደርገው እንኳን ደስ አላቸው። እንግዲህ ውድ ኦርቶዶክሳዊያን ክርስቲያኖች፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንደ ታሪኳ እንዳላት እውነተኛና ቀጥተኛ እምነትነት አይደለም ያላት የአስተዳደር መዋቅር እንግዲህ ቤተ ክርስቲያንና ቤተ ክህነት ይለያያሉ። ቤተ ክርስቲያን እውነት የሆነች በክርስቶስ ደም የተመሰረተች የዘላለም መንግስት የሚገኝባት መንገድ ነች። ሰበካ መንፈሳዊ ጉባኤ ወይም ጠቅላይ ቤተ ክህነት ደግሞ የአስተዳደር ስርዓት ነው። ቤተ ክርስቲያን መዋቅር ጥበቃ እንድትሄር ነው። ይሄ ሰዎች በራሳቸው ጊዜ ብዙ የሚያጠፉት የሚያጎሉት ነገሮች ናቸው። በውጭ ከእምነቷ ከአስተምሯዋ ከዶግማዋ በላይ ጎልቶ እያለ የቤተ ክርስቲያን የአስተዳደር ጉድለትና መዛነፎች እያስወቀሱን እያስገመ መቶን ለሌሎችም መሳቂያና መዘበቻ እንዲሆን እያደረግን ያለው ማለት ነው። እንግዲህ እንዲህ ያለችው ታሪካዊትና ጥንታዊት ቤተክርስቲያን በዚህ በአስተዳደር ጉድለት የመጣባት ያለው ጫናና ወከባል ልናስተካከል የሚገባው ይህንኑ የአስተዳደር ችግር መስመር እንዲዝ በማድረግ አገልግሎታችንና አስተዳደራችን ደግሞ ከወንጌልና ከሰው ነፍስ ድህነት ጋር ካላያያዝ ነው በስተቀር በሪፖርታችን ሁል ጊዜ ገቢ ጋር ብቻ እያቀረብን የእንተና ሀገር ስብከት ሊቀባባስ እንዲያርገው የልማት አርበኛ፣ የልማት ገበሬ፣ የሰላም አለቃ የተባባሉ በሚካሄደው ከንብንብና ሽሙንሙን ንግግሮች ወዴት ምለን ደርስ እንደማንችል በማወቅ ቤተክርስቲያናችን አሁንም ቀጣይ የሚደረገው ቅዱስ ሲኖዶስም ይህን መስመር ይዙበትና ትኩረት ሰጥቶበት የቤተክርስቲያናችንን ጉዳይ መፍትሄ ቢሰጠው የሚል ነገር ሀሳብ ለማቅረብ ነው። እንግዲህ እግዚአብሔር አምላክ ቤተክርስቲያናችንን ይጠብቅልን፣ ለምእመኑም ደግሞ አንድነትና ሰላምን ለምድራችንም ይላክልን። ውድ የንጋት ኮከብ ሚዲያ ቤተሰቦች ለዛሬው ያቀረብኩላችሁ ዝግጅትና መረጃ ይህንን ይመስላል። በቀጣይ ጊዜ እስክንገናኝ ድረስ ለቻናላችን አዲስ የሆናችሁና ሰብስክራይብ ያላደረጋ ሲያደርጋችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ፈጥነው እንዲደርሷችሁ ደግሞ የደወል ምልክቷን እየተጫናችሁ አብራችሁ ከቻናላችን ጋር በወዳጅነት እንድትዘልቁ እየጋበዝኩኝ የምሰናበታችሁ ሙሉጌታ ስዩም ነኝ።